በአዲስ አበባ ከተማ ምክር ቤት የመሠረተ ልማትና ማዘጋጃ ቤታዊ ጉዳዮች ቋሚ ኮሚቴ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን፣ የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን፣ የአዲስ አበባ ትራንስፖርት ቢሮን የመጀመሪያ ሩብ ዓመት አፈጻጸም ገምግመዋል። ባለፉት አራት ወራት የከተማዋን የመንገድ መሰረተ ልማት አገልግሎት በማዘመን የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ስራ ተደራሽነት እንዲኖረውና የከተማዋን ነዋሪ የትራንስፖርት ፍላጎት ለማሻሻል በቅንጅት የተሰሩ ስራዎች በሶስቱም ዘርፎች ውጤታ ማ እንደነበሩ፣ የየዘርፎቹ የስራ ኃላፊዎች ተናግረዋል። ባለፉት ሶስት ወራት አንዱና የመጀመሪያው እንደ ከተማ እንግዲህ የትራፊክ ማኔጅመንት ስራ ከከተማው እድገት ጋር የሚያያዝ ስራ ነው። ከአጠቃላይ ትራፊክ እንቅስቃሴን ስርዓት ማስያዝ፣ ማስተማር፣ ማስገንዘብ የተለያዩ ቴክኒካል ስራዎችንም በፓራሌሊ መስራትን ይጠይቃል። ስለዚህ አንዱና የመጀመሪያው ትኩረት አድርገን እየሰራ ነው የግንዛቤና የትምህርት ስራ ላይ ነው ማለት ነው የመንገድ ደህንነት ግንዛቤና የትምህርት ስራ አንዱ ትኩረት አድርገን የሰራ ነው ነው ሁለተኛው የመንገድ ትራፊክ ቁጥጥር እና ደንብ ማስከበር ስራ ነው እዚህ ላይም ትኩረት አድርገን ብዙ ስራዎችን ስንሰርተናል ሶስተኛው የፓርኪንግ አስተዳደር ስራዎች ናቸው እነኚህንም ትኩረት አድርገን የሰራ ናቸው ናቸው በዚህ ሩብ አመት ከ369ሺህ ተገልጋይ በላይ አገልግሎት መጥቶ ወደ እኛ ተቋም አገልግሎት አግኝተዋል። በዚህ ሩብ አመት ውስጥ አግባብነት ያለውን ቅሬታ በከፍተኛ ሁኔታ በመቀነስ የቅሬታን መደበኛ ቅሬታንን በመቀነስ ከተቋሙ ደግሞ ከሚሰጠው አገልግሎት ገቢን በመጨመር ከፍተኛ ውጤት ያስመዘገብንበት ሩብ ዓመት ነው። ሁለተኛ ደግሞ ረዥም ጊዜ እንግልትና ቅሬታ ስነሳበት የነበረው ለሌብነትና ብልሹ አሰራርም ተጋላጭ የነበረ የተሽከርካሪ ምዝገባ ስርዓት አገልግሎት የሚሰጥበት ሲስተም የተማከለ የተሽከርካሪ ሲስተምን ተግባራዊ ማድረጋችን እንደ ተቋም በጣም ትልቅ ስኬት፣ ዘላቂ የተቋም ግንባታን ያረጋገጥንበት ነው። በአጠቃላይ ትራንስፖርት ቢሮው ሌሎች ተቋማትንም አቀናጭቶ የሚመራ ተቋም በመሆኑ የከተማችን የትራፊክ ማናጅመንት ባለስልጣን፣ የአሽከርካሪ ተሽከርካሪ ፈቃድና ቁጥጥር ባለስልጣን፣ የከተማ አውቶቡስ አገልግሎት ድርጅት እንዲሁም የከተማ የቀላል ባቡር ትራንስፖርት አገልግሎት ድርጅት ተልኳቸውን በአግባቡ እንዲወጡ የትራንስፖርት አቅርቦት እንዲሻሻል፣ የትራፊክ እንቅስቃሴው እንዲሻሻል ለንግዱ ማህበረሰብም ለበዓሉም እና ደግሞ ከተማችን ውስጥ የተለያዩ ኢቨንቶች የተካሄዱ በመሆኑ ለዛም የሚያስፈልገው የትራንስፖርት አቅርቦት እንዲቀርብ ማድረግ ተችሏል ማለት ነው። የትራንስፖርት ተቋማቱ በከተማ ደረጃ ያስመዘገቡት ውጤት አበረታች መሆናቸውን የተናገሩት በአዲስ አበባ ከተማ ምክር ቤት የመሰረተ ልማትና ማዘጋጃ ቤታዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ግዛቸው አይካ በየዘርፎቹ በጋራና በተናጠል ያከናወኗቸው አገልግሎቶችም የህብረተሰቡን ተጠቃሚነት ያረጋገጡ እንደነበሩም ተናግረዋል። በተለይ ትራንስፖርት እንግዲህ ለአንድ ዘመናዊ ከተማ ዋና ጉዳዩ ነው በመንቀሳቀስ ሲችል በተለይ ትራንስፖርት አገልግሎቱ ደግሞ የማህበረሰቡን እንቅስቃሴ ሳይገድብ፣ እንደዚሁም ደግሞ አደጋ በቀነሰ ሁነት የሰዓት ፍጥነቱ በጠበቀ መንገድ እንዲሄድ ማድረግ ነው አንዱ የዘመናዊነት መገለጫው። በዚህ ረገድ የመንገድ ልማታችን ሰፊ ነው። በዛ ላይ ትራፊክ ማኔጅመንት ጠንካራ ነገር ሰርቷል። የተቋማት የቅንጅት አሰራሮች ከጊዜ ወደ ጊዜ እየተሻሻለ መምጣቱንና በሩብ ዓመቱም የተገኙ ውጤቶችም ሊጠናከሩ ይገባል ያሉት የቋሚ ኮሚቴው ሰብሳቢ ዶክተር ግዛቸው አይካ በበጀት ዓመቱ እየዘመነች ከመጣቸው አዲስ አበባ ጋር የሚስተካከል አገልግሎት ለመስጠት በቅንጅት መስራት ተጠናክሮ መቀጠል እንዳለበት አሳስበዋል። በዘመናዊ ቴክኖሎጂዎች የተደገፉ ቀልጣፋ የአገልግሎት ተደራሽነቶችም ይበልጥ ወደ ህብረተሰቡ መቅረብ አለባቸው ብለዋል። እነዚህ ተቋማት ደግሞ አንድ ላይ እርስ በርሳቸው ተጠናክረው መስራት እንዲሁም ደግሞ አንድ ላይ ሆኖ ከሌሎች ተቋማት ጋር በቅንጅት መስራት እንዳለባቸው ጠንከር አድርገን አስምረናል። በቋሚ ኮሚቴው በተሰጣቸው ምልከታ መሰረትም ተቋማቱ በበጀት ዓመቱ በቴክኖሎጂ የተደገፈ አገልግሎት ለመስጠት ተቀናጅተው እንደሚሰሩም ተመላክቷል።